ሰለጥናለሁ እንግዲህ እንደውም ሸኖ ቤት ገብቼ ነው። አሁን ቀጥታ ማናገር የተፈጠረውን ነገር እስቲ ዘግቢ። ምንድነው የተፈጠረው? የተፈጠረው እንግዲህ እኔ የሚገርመው የምሰራው ከዚህ በፊት ምሰራው የነበረው የጀመርኩት ለዲያስፖራ ያመቻቸውት የቱሪን ትራቨል ላይ ቪአይፒ ቱር የሚል ፕሮግራም አዘጋጀውና ቪአይፒ ቱር ለሁለት ቀን ሶስት ቀን ዲያስፖራ ሲመጣ ዱባይን ማሳየት ነው። እሱን ነበር የጀመርኩት እና ፓርትነር ሌላ ፓርትነር አገኘውና ለምን ከኢትዮጵያ ሰው እያመጣሁ ነው። ስለዚህ ምንም ችግር የለውም፣ ከኢትዮጵያ ሰው ይዘን መጥተን እንዲሰራ ማድረግ እንችላለን። አሳየኝ። ኦኬ ችግር የለውም። ማስታወቂያ ሰራሁ። ማስታወቂያ ሰራሁና እኔ ማስታወቂያ መስራት ነው ስራዬ። ዮኒ ማስታወቂያ ማስታወቂያ ሲሰራ ማስታወቂያ ነው ደሞ ገቤ ማስታወቂያ ሰራውና ልጁ በጣም አሪፍ ነው የሚሰራው ፓርትነር ሲያስገባቸው ስራ አይቻለው አምጥቶ ሲቀበላቸው አይቻለሁ ይሄ ሁሉ ስለማድረግ ወክ ያለና ይሄን ማስታወቂያ ሲሰራ በኔ ሰው መምጣት ጀመረ ይሁን ሲጀመር እኔ እኔ አልሰጥም ቪዛ ምናምን ልጁ ነው ቪዛቸውን ሰጥቷቸው ኤቭሪቲንግ ያረጋቸው እሱ ነው ለእሱ አስተላልፋለሁ ኤቭሪቲንግ ማለት ነው ከዛ አጋጣሚ እንደውም ይሄ ልጅ ሲመጣ ከኤርፖርት ፓርትነሪ አልነበረም እና እስኪ ዲጄ ሊ እርጂን። አረ ምን ችግር አለ ደግሞ ኤርፖርት እኮ ማንንም ሁሉንም ሰው ነው የምቀበለው፣ ሴሌብሪቲ ብቻ አይደለም የምቀበለው። ለምንድን ነው የራሴ ወገኖች አሉ፣ ችግር የለም ብዬ አክብሬ ኤርፖርት፣ እሱ ብቻ አይደለም ሌላ ምን ነበር፣ ተቀበልኳቸው። ከተቀበልኳቸው በኋላ ተቀብዬ መጥቼ እንደውም ቀጥታ ወደ ካምፓኒ ነበር የምንወስዳቸው። ምሳ አብልቻቸው፣ ችግር የለም ብዬ ምሳ በልተው ከዛ በኋላ መሄድ ያለባቸው ወደ ካምፓኒ ነው የሚሄዱት። ወደ ካምፓኒ እንዲሄዱ አደረገን። ዮኒ የትኛው እኔ ልጅ ሲጀመር ማለት ነው የትኛው እንትን ነው እኔ አምጥቼ ዱባይ ላይ ጥዬ ልጁ ነው እንትን ካምፓኒ ስራ ላይ እየሰራ ያለ አስራ አምስት ቀን ሆኖታል እኮ ደሞዝ ሊቀበል አስራ አምስት ቀን ሌላ ቀን የቀረው ልጅ ነው ስራኤል መኪ ማለት ሆኒ የተባሉ ሁለት መቶ ሀምሳ ሺህ ብር አካባቢ ለፕሮሰስ ማድረጊያ ተቀብለዋለች ነው። አንቺ ነሽ የተቀበልሽው ወይስ ሌላ ሰው ነው? ልጁ ቢኖር ደስ ይለኛል። ብትገባ፣ ልጁ ካለ ግባ፣ ችግር የለብኝም። ሁለታችሁን ብታውሩ፣ ስድባችሁን አቁሙ። በኮመንት ስድብ ምንም አታመጡ። ዋናው እንነጋገርበት። ቮይስም አለ፣ የተነጋገርሽበት ገባሽ? ቮይስ አለ፣ ተነጋግረሻል ከሱ ጋር ብዙ ነገሮች ሆኗል አደለ? ስለዚህ ከተነጋገራችሁ ምንድን ነው አሁን የተነጋገራችሁት ላይ ችግር የተፈጠረው ምንድን ነው? ያንን ቃል እንዴት ነው ለአንቺ የላከው ለፓርትነርሽ? ያንን ገዘ ገንዘቡን ሲልከው ቀጥታ የሚገባው የፓርትነሬ አካውንት ላይ ነው የሚገባው የአንቺ ስም የለበትም። የኔ ስም የለበትም። ፓርትነሪ አካውንት ላይ ነው የሚገባው። እሱም እኮ ተመንዝሮ ነው ከዛ ትኬት ቪዛውን ሁሉ ነገር ሚጨርስ። ጭራሽ እዚህ መጥቶ እንደዛ ብለሽ ነው ግን ለእሱ የነገርሽው በፓርትነርች እንደሆነ፣ በፓርትነርች በኩል እንደሆነ አድርገሽ ነው ያስረዳሽው። ኦፍ ኮርስ ከዚህ መጥቶ ከፓርትነሬ ጋር የሚገርመ ማለት ነው የሆኑ ከፓርትነሬ ጋር እኮ ሁሉ ተገናኝቶ ስራ ሁሉ ሲያማርቅ አልፈልግም ይሄን አልሰራ ሲል ኦኬ ተብሎ ለደላላ እንደገና አንድ ሺ ድራም ተከፍሎ ሌላ ስማ ሲለውጥ እኮ ከኛ ጋር የነበረኝ። እኔ የእውነት አንድ ነገር ልንገርህ የሆነኝ ልጁ በእውነት በጣም በጣም በክርስትና እምነት ውስጥ ያለ ጥሩ የኦርቶዶክስ ልጅ ነው። እንደዚህ ብሎ የሚልም አይደለም። እርግጥ ነው ብር ለማግኘት ተብሎ ወይም ደግሞ ኤክስትራ ያለበት ስራ ላይመቸው ይችላል። ካምፓኒ፣ እንዴት ነው መንገድ ላይ የጣሉ ካምፓኒ ውስጥ እየሰራ ያለ አስራ አምስት ቀን ቀርቶታል። ደሞዝ ይበላ ጋርድነት አስቀጥራለሁ ነው ያለችኝ። ያለው ነገርስ ስትመጣ ጋርድ አድርጌ አስቀጥራለሁ ብላኛለች ብሎ እሱንስ ምንድን እሱን እናውራ ታፕ ታፕ እያደረጋችሁ ፋሚሊ ጋርድ ሆኖ ሊቀጠል በጣም ልጁ እናቱለት ልጁ ይምጣ ስለተነጋገረ ያውቃ ዱባይ ላይ ስራ ቆሞ አይጠብቀህም ይሄ አንተ የምታውቀው ነው የትኛውም ሀገር ሴኪሪቲ ካል እንደመጣ የተገኘው ስራ ላይ እንደሚገባ አውርተናል። ሲጀመር ሲመጣ ገና ሲታይ ለሴኪሪቲ ቢሆን አይደለም። ሴኪሪቲ ለሴኪሪቲ መሆን የሚችል ሰው ካራክተርና ከውስጥ ያለው እንትን ይታወቃል። ሹፍርና ነው እንደውም የፈለገው፣ ሴኪሪቲ ማ ለመጀመሪያ የፈለገው ሹፍርና ነው። ቤትኛው ሂሳብ ነው ሹፍርና የሚያገኘው። ሹፍርና እንደማያገኝ መጀመሪያው ነግረዋለሁ። ባለው ኦኬ፣ አይ እኔ ስራ ችግር የለም ባለው ስራ ላይ። ሴኪሪቲ ግን በየቀኑ እንትን ብትሉኝ ደስ ይለኛል። ያ መረጃ ያለው ሰው መጥቶ መናገር ይችላል። እኔ ችግር የለብኝም። መረጃ ያለው ሰው፣ ያለ መረጃ ዝም ብሎ ኮመንት ላይ ያዙ ይልቀቁኝ ማለት ምንም የሚመጣው ነገር የለም። እኔ በመረጃ ያላቸው ሰዎች ኑና አውሩ፣ ደስ ይለኛል። በቪዲዮ ነው የምትገቡት፣ በመረጃ ከሆነ። ዝም ብሎ ተደብቆ ማውራት አልችልም። እሺ፣ አንዴ እናስ ማን አለ እስቲ፣ ከታች ጻፉልኝ። መረጃ ያለው ሰው ማን አለ? ዴቭ እሽ፣ ቆይ አንዴ። ኦኬ፣ እንግዲህ መረጃ ያለው ሰው ነኝ ብሎ መጥቷል። መሲ ብርጅስ ትሆና አለች። መሲ ካለች መረጃ ካለች እንትን ላይ ሰላም ብያለሁ። ሰላም ሰላም፣ ዮኒ ታዲያስ። መረጃ አለ ብሮ? እሺ መሲ ካለች ላኪልኝ። አይ በመረጃ መነጋገር አለብን። ነገሩ መጥራት አለበት ወዲያውና። አንቺም ዝም ብለሽ ከምትሰደቢ እሱም እንትን ከሚል በመረጃ ሆኖ አንቺ ጋር ጥፋት ካለ ይቅርታ ጠይቀሽ የምታረጊውን ታረጊያለሽ፣ መከፈል ያለበት ይከፈላል። እሱም ደግሞ ከሆነ እሱም ጥፋተኛ ከሆነ አይ ጥፋተኛ ነኝ ብለው እሱም ይቅርታ ይጠይቃል። ልጁን አምጡታ። ከየት ከቤቱ ይዤው ልምጣ? እኔ እሷ እንግዲህ ይኸው ምን እኔ ድምፅ የሰማልኝ ታፍኛለሁ ብላለች። አናግረኝ ምንም ችግር የለም ፊት ለፊት ቀርባለሁ ብላለች። መታለች የመጣችሁም በአግባቡ መጠየቅ ሲቻል የማንም ቆሾ ቆምቦሬ ሌላ ወሬ ሰምቶ ከማውራት ከሰማችሁ በኋላ ብትሳደቡ ጥሩ ነው። የአንድ ሳይድ ይዛችሁ ያዙ ልቃቁ ማለት ብልግና። የአንድ ሳይድ መረጃ ብቻ ይዛችሁ አይደለም መምጣት ያለባችሁ። ከሁለቱም ይዛችሁ መጣችሁ፣ ሁለቱንም አውሩ። መሲን አውርደዋል ነይዚ በሏል። ስለዚህ መረጃ ያላችሁ ኑና የሁለቱንም ሰምታችሁ፣ አንዱ ቤት ስለተሰደበ ብቻ ዮኒ ቶሮንቶን እንዲህ ስታረጉ ነበር እኮ። ዮኒ ቶሮንቶን ሌባ እያላችሁ ስሙን ስታጠፉ ነበር እኮ። ማርቆስን እኮ ሌባ እያላችሁ ስሙን ስታጠፉ ነበር እኮ አይደለ እንዴ? ያየነው በሙሉ ውሸት ነው። ስለዚህ አስተው ይምጣ ባለመረጃው መታለች ይምጣ ያውራ። ወይኔ ችግር የለብኝም። ስትጠራ ለምን አልመጣ ካልፈለገች የማትፈልገው ቤት ላይ መምጣት የለባትም፣ ግዴታ የለባትም። የምትፈልገው ቤት እንጂ ማንም ቤት ዝም ብሎ አይከሄደም። በፍላጎት ይመስለኛል አይደል እንደ በፍላጎት መሰለኝ። ዝም ብሎ ማንም ስለጠራ ዝም ብላ ሄዳ የምትሄድ መሰላችሁ? ማን ከማን ይበልጣል? ያመኑበት ትክክለኛ የሚሉት ሰው ጋር ነው የሚመጡት። ያ ስለዚህ እስቲ ያለውን ልጁ ስራ ጀምሯል። ስራ እየሰራ ነበረ። እኔ አምጥቼ አልጣልኩትም። የመጣው ከእኔ አብሬ ፕሮሞት ከማረገው ሰው ጋር ነው ውል ያለው ብላለች። ስለዚህ አይ አይደለም የሚል ከሆነ ይምጣና ይናገር እያለን ይምጣ። ደግሞ ጾመኛ ነን ብላችሁ የምትሳደቡው የኦርቶዶክስ ወንድምናቶች ነው። እዚህ ጋር የማየው ኦርቶዶክሶች ናቸው በብዛት ዮኒ፣ ምንም ችግር የለም። ኤኒታይም አለው ነገር የለ ማንኛውም እኔ